የኢትዮጵያን ኤርላይንስ ብሾፍቱ ላይ በተከሰከሰበት ጊዜ ትራምፕ ደወለ። ያው እንደ ማንኛውም አገር መሪ በአደጋ ላይ ለተሰዉ ኢትዮጵያኖች እና ሌላ አገር ዜጎች አዘኔታውን ገለጸ። ከዛም በኋላ ቀጥሎ ያለው ብላክ ቦክሱ ላክ ነው ብሎ ዶክተር አብይ እና ዶዶክተር አብይ ምሳቅ ነው መጀመሪያ መልሱ ሳቅ ነው እና ብላክ ቦክሱን ዶክተር አብይ ወደ አሜሪካ አላከም። ብዙ ጊዜ ነው ደውሏል ትራምፕ እና እኔ ለእናንተ ለኢትዮጵያ አስቤ ነው፣ እና በሚሳኤል በአይሮፕላን በተለያዩ መንገድ ሊመቷችሁ ነው፣ ያንን ለማስቀረት ነው የምደውለው አለ። እና ዶክተር አብይ የሰጠው መልስ ከማናገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው ያለው። ከኢትዮጵያ መሪ ጋር እኮ ነው እየተነጋገርከው ያሉት። ይምቱና እንታያያለን ነው ያለው ማለት ነው። ሌንጮ አየለ ባቲ ወይም እንደ ነባር የኦነግ ወዳጆቻቸው አጠራር ሲሳይ አየለ ባቲ ፈገግ ደግሞም የግንባራቸውን ሽንሽን ከፍ ዝቅ እያደረጉ ሲዋሹ ሰው ምን ይለኛል አይሉም። ሱፍ ለብሰው መነጽር ግጥም አድርገው ከረባታቸውን ያዝለቀቅ እያደረጉ ሲናገሩ አንዳች ችግር ፈቺ ትንታኔ የሚሰጡ እንጂ ውሸት የሚተርኩ አይመስሉም። ብልጽግናን ከበው ከሚያሸበሽቡ ምዕመናን ዘንድ ውሸት እንጀራ ነውና በሬመን ተወለደ ብለው ሲቀጥፉ ይሉኝታ የላቸውም። እንዲህ ካሉ ትላልቅ ውሸቶች የጀመሩት ሰዎቹ ከዚህ በታች የሆኑ ቅጥፈቶችን ሲደረድሩ ሰው መደንገጥና መገረም የተወ ይመስላል። ውሸትን መንግስታዊ ፖሊሲና ማስተዳደሪያ ያደረገው የኦህደድ ብልጽግና ከሚያስገርሙ ቅጥፈቶቹ ጋር በሌንጮ ባቲ በኩል እንደገና ተከሰቷል። ሌንጮ ባቲ የትሪሊዮን ዶላር ኢኮኖሚ ባለበት አሜሪካ ውስጥ ሰርተው መኖር ሲያቀታቸውና በብድር የገዙትን ቤት ዋጋ መክፈል ሳይችሉ በመቅረታቸው በአሜሪካ ፍርድ ቤት ጥፋተኛ ሆነው ከሚኒሶታ ወደ ኢትዮጵያ የተሰደዱት የዕለት ጉርሳቸውን የቀን አመላቸውን ለማስታገስ የሚያስችል ምንዳ ለማግኘት ነበር። ከሻቢያ ጋር ሆነው የወጓትና ያሴሩባት ኢትዮጵያ ደሞዝ ትከፍላቸው ዘንድ የውሸት አቁማዳቸውን ይዘው የተሰለፉት ሌንጮ አሁን ደግሞ በቀድሞ አለቆቻቸው በኤርትራ ባለስልጣናት ላይ በእንግሊዘኛ አቤቱታ ጽፈዋል። በእርግጥ በአሜሪካ ኢኮኖሚ ውስጥ ገብቶ መስራትና ኪስንም ከርስንም ማሸነፍ ያልቻለ ሰው የአብይ አህመድ የውሸት ክፍል ባልደረባ ቢሆን አይገርመኝም፣ የሚል አንድ የቀድሞ የሌንጮ ወዳጅ ስራጥም ስራም ማግኘት ያልቻለ አንኤምፕሎይድ ኤንድ አንኤምፕሎየብል ይላቸዋል። አብይ አምባሳደር አድርገው ቢመድቧቸውም የአሜሪካ መንግስት ወንጀል ሰርተህ የሄድህ ሰውነህና ምድሬን አትረግጣትም ብሏቸው፣ በምትካቸው ብና አልፍ አንዱ አለም ተልከዋል። እናም አብይ ትራምፕ ላይ ዛተበት ከማን ጋር እያወራህ እንደሆነ አታውቅም ብሎ ሳቀበት እያሉ የቀጠፉት ሰው ከጥቂት ዓመታት በፊት እንደ ንጉሥ ይመለከቷቸው እንደ ጣዖትም ያመልኳቸው የነበሩትን የኤርትራውን ፕሬዚዳንትና ሻቢያዎችን እየኮነኑ ብቅ ብለዋል። ሻቢያ በያግዛቸው ኖሮ የትግራይ ጦርነት ሌላ መልክ ይይዝ እንደነበር ግን ያምናሉ። ጸጸታቸውና ብስጭታቸው የኤርትራ መንግሥት እስከ መጨረሻው በመግደል አብሮን አልዘለቀም የሚል ነው። እናም ሻቢያ ይደምሰስ ባይ ናቸው። አስገራሚዎቹን የሻቢያንና የሌንጮን የግንኙነት ታሪኮች የቀዳው ስኬት ግን አልተደመሰሰም። መንግሥታቸው ኤርትራን ለመውጋት ያለውን ዝግጅትም ይገልጹታል። ሕውሐት ካልጠፋልን የሚለውን ሙዚቃም እንደገና እየተጫወቱት ነው። ሻቢያንም ኤምሬትንም ቱርክንም ኢራንንም ሶማሊያንም ቻይናንም ይዛችሁ ያላጠፋችሁትን አሁን አለም ሁሉ አውግዟችሁ ህዝብ ሁሉ ጠልቷችሁ እንዴት ይሆንላችኋል የሚለውን የማይመልሰው የሌንጮ ጽሁፍ የአብይ አህመድ የእንቅልፍ ማጣት ምንጭ የሆኑትን ጌታችሁ አሰፋን ማዕቀብ ይጣልበት እያሉ ለዲፕሎማሲው ዓለም ጥሪ ያቀርባሉ። ጌታቸው አሰፋን እናንተ መያዝ ሲያቅታችሁ ኤፍቢአይና ኤምአይ ሲክስን ድረስልን እያላችሁ ነውን የሚለውንና ተያያዥ ነጥቦችን እናነሳለን። ወዲያ ደግሞ ሻቢያ አዛኝ መስሎ ቅቤ ሊያነጉት በሃዳስ ኤርትራ ጋዜጣው በኩል ተከስቷል። ኢትዮጵያን መበታተን የተገባ ነው ሲል እንዳልነበር የረዥም ጊዜ ልምድ ያለው የኢትዮጵያ ሕዝብ ይላል። ሻቢያዎች ትግል ማለት አማራን መግደል ነው ገድሊ ማለት አምሃራይ ምቅታል ማለት እዩ እያሉ ሰላሳ ዓመት በሰሃል ከዚያም በኋላ በመንግስትነት እንዳልቆዩ ትግሬ ጎረቤት ሊኖረን አይገባም እያሉ የትግራይን ሕዝብ ያሰጣውን ልብስ የሚሳፈርበትንም አውቶቡስ፣ ጀሪካውንም፣ ፋብሪካውንም እንዳላገዙና ፖለቲካዊ እጥበት እናከናውናለን በሚል ዘመቻ ሴቶቹን ደፍረው ወንዶችን ገድለው እንዳልሄዱ እኔ ለንጮ ባቲን ሰብስበው ኢትዮጵያ የኩሽ አገር ነች፣ አማራና ትግራይን አባራችሁ ስልጣን ልትይዙ ይገባል እያሉ በአስመራ ሲመክሩ እንዳልነበር፣ አሁን ደግሞ የአማራና የትግራይ ህዝብ ተቆርቋሪ ሆነው መጥተዋል። የእነዚህ ሁለት ጸረ ሰውና ጸረ ኢትዮጵያ ኃይሎች የአብይ አህመድና የኢሳያስ አፈወርቂ ለንጮ ባቲዎች አጀንዳው መርሄ የለውም። እውነት አይገዛውም። ጸጸት መመሪያው አይደለም። ውሸት ጭካኔና ጦርነት ግን የህይወት መስመራቸው ነው። የአስመራውና የአዲስ አበባው ገዢዎች ሰሞነኛ አጀንዳ በትግርኛና በእንግሊዘኛ ከመጻፉ ውጪ በጦረኛነቱ በሰው አገር የውስጥ ጉዳይ ለመፈትፈት ባሳየው ድፍረቱና በጸረ ኢትዮጵያዊነቱ ልዩነት የለውም። ሌንጮ ባቲ በእንግሊዘኛ የጻፉትን ጽሑፍ ከዓመታት በፊት ቢሆን ኖሮ በሃዳስ ኤርትራ ላይ ስለ ኢትዮጵያ የሚጽፉት ነበር። እነዚህን እውነትና እውቀት የሌላቸው አካላት የሚሉትን መስማት ግን ቢያንስ የራስንም ሆነ የወዳጆችን ነፍስ ለማዳን ቢያንስ በዕልቂት ውስጥ ላለመሳተፍ ይጠቅማልና በጽሞና እንድትከታተሉን እንጋብዛለን። ሌንጮ አየለባቲ እንዲህ ይጀምራሉ። በአፍሪካ ቀንድ ውስጥ በኢትዮጵያና ኤርትራ መካከል ትልቅ ጦርነት ይቀሰቀሳል የሚል ስጋት እየጨመረ ነው። ደግሞም የመሆን እድሉ በጣም በጣም ሰፊ ነው። የሚነገሩ የጦርነት ቃላት፣ ይፋዊም ሆነ ይፋዊ ባልሆኑ መንገዶች የሚሰሙ ነገሮች፣ በሁለቱም ሀገራት መካከል እየታየ ያለው ሰፊ ወታደራዊ ዝግጅት እየተባባሱ መጥተዋል። ኢትዮጵያውያን መልሰው መያዝና መጠቀም የሚፈልጓት የአሰብ ወደብም ዋና ማጠንጠኛ ነች እያሉ የሚቀጥሉት የአብይ አህመድ የቀድሞ የሳውዲ አረቢያ አምባሳደር በዚህ መልኩ የአዲስ አበባውን አገዛዝ ለጦርነት መዘጋጀት አሳምረው ያምናሉ። ኤርትራ ወደቧን ለመከላከል፣ ኢትዮጵያ ደግሞ ወደብ ለማግኘት ሲሉ ውጊያ እንደሚቀሰቀስ በማያወላውል ቋንቋ ይገልጹታል። ወደ ታሪክ ይመለሱና ህውሃትና ሻቢያ ደርግን ጣሉት፣ ብዙም ሳይቆዩ ተጣሉ ይሉና ዓለም የሚያውቀውን እውነት ክደው በ1990 ዓ ም የአስመራው መንግሥት ኢትዮጵያ ላይ የፈጸመውን ወረራ ውሸት ነው ብለው ሊከራከሩለት ይሞክራሉ። ቃል በቃል እንዲህ ይላሉ፣ ህውሃትና ሻቢያ ደርግን የጣለ ድል ካሳኩ በኋላ አስመራና አዲስ አበባ በፍቅር ቆዩ። ይሁን እንጂ ወዳጅነታቸው ብዙም አልዘለቀ። በ1990ዎቹ ሁለቱ መሪዎች በአፍሪካ ቀንድ ውስጥ የበላይ ለመሆን አጉል ፉክክር ውስጥ ገቡ። ከዚያም ደም አፋሳሽ ጦርነት ተወለደ። ይሁን እንጂ ዓለም አቀፉ ማኅበረሰብ ያንን ጦርነት የሚያስታውሰው በሁለቱ አገራት መካከል ጦርነቱ የሆነው በድንበር ውዝግ ምክንያት ነው ብሎ የተሳሳተ መረጃ ይዟል። አሁን ግን ዓለም አቀፉ ማኅበረሰብ እውነተኛውን የጦርነቱን ዘፍጥረት መረዳት አለበት እያሉ ይቀጥላሉ። እንግዲህ ሌንጮ ባቲ የዓለም አገራት ሁሉ ሐሰተኛ፣ እኔ ግን እውነተኛ ነኝ እያሉ ነው። ከዓለም አቀፍ ፍርድ ቤትም የላቅሁ አዋቂና ፈራጅም ነኝ እያሉ ነው። በእርግጥም በ990 ዓ ም የነበረው ጦርነት የድንበር ውዝግብ ያመጣው አይደለም የሚለው ሌንጫዊ ቅጥፈት አብይ ትራምፕን አስፈራራው ሳቀበትም የሚለው ውሸት ቀጣይ ክፍል ይመስላል። በ99 ዓ ም ሻቢያ ኢትዮጵያን መውረሩንና ጦርነት መጀመሩን ዓለም አቀፉ ፍርድ ቤት ሄግ ላይ ወስኑ። ለዚህም ኤርትራ ለኢትዮጵያ 10 ሚሊዮን ዶላር ካሳ ትክፈል። ትንሽ አገር ድሃም ምድር ስለሆነች እንጂ ከዚህ በላይስ ቅጣት ይገባት ነበር ብሏል። ይህንንም ዓለም የሚያውቀው የመዘገበው እውነት ሆኖ ቀጥሏል። በቅርቡ ጌድዮን ጢሞቴዎስም የካሳ ኮሚሽኑ የፈረደልንን ገንዘብ እንጠይቃለን ያሉትም ይህንኑ ነው። እንደሚታወቀው የካሳ ኮሚሽን ነበረ፤ የካሳ ኮሚሽኑ የወሰነልን ገንዘብም አለ። ይህንን ጌዲዮን ጢሞቴዎስ ኢትዮጵያ ወረራ ተፈጽሞባታልና ኤርትራ 10 ሚሊዮን ዶላር ትክፈላት ብሎ የተወሰነውን በማስታወስ በካሳ ኮሚሽኑ ፍርድ ቤት ተወስኖልናል ያሉትን ገንዘብ ነው ሌንጮ ባቲ የድንበር ወረራ አልነበረም የግል ፉክክር እንጂ ብለው የሚገልጹት። ታዲያ የድንበር ጦርነት ካልተካሄደ ኮሚሽኑ የፈረደውን ካሳ እንዴት ነው የምትቀበሉት ብሎ የሚጠይቅ የሌለ የሚመስለው የሌንጮ እውቀትና እውነት ይቀጥልና መለስ ዜናዊ ኢሳያስ አፈወርቂን ዓለም አቀፍ መግለል እንዲደርስበት አደረገ። ኢሳያስም የኢትዮጵያ መንግሥትን ለሚቃወሙ ኃይሎች ስንቅ የሚሰፍር ትጥቅ የሚያቀርብ ሆነ ይላሉ። እንዳም ሆኖ በኢሳያስ አፈወርቂ የዕለት ጉርስ እየተሰጣቸው ኢትዮጵያን ለመውጋት ላይታች ሲሉ ከነበሩት አውራ ሰዎች መካከል ራሳቸው ሌንጮ ባቲ መሆናቸው የነገሩን እንቆቅልሽና አስቂኝነት ከፍ ያደርገዋል። ኢትዮጵያ ቅኝ ገዢ ነች፣ ኦሮሚያ ሪፐብሊክ ነች እያሉ በነ የማነ ገብረአብ አስተማሪነት በነ ጄኔራል ጣም አዝማችነት ከሞቃዲሾ አስመራ ዘጥ ዘጥ ሲሉ የነበሩት ሌንጮ ባቲ ዛሬ አለቃ ቀይረዋልና፣ ኢሳይያስ ስራው በኢትዮጵያ መንግስት ላይ የሚዘምቱ አማጽያንን መቀለብና ማስታጠቅ ነበር እያሉ ይተዝታሉ። በነገራችን ላይ በ1990 ዓ ም ሻቢያ ኢትዮጵያን ሲወር ከኤርትራ ወገን ሆነው ከተሰለፉት ግለሰቦችና ቡድኖች መካከል ሌንጮ ባቲ አንዱ ነበሩ። እናም ይህንን ታሪክ የሰማ አንድ የአዲሱ ትውልድ አባል እነ ሌንጮ የአገር ክህደት አመላቸውና አብሮ አደጋቸው ነውና እንዲህ ብለው ቢናገሩ የህይወት ተልኳቸውን ፈጸሙ እንጂ ሌላ አደረጉ ሊባል አይችልም፣ ብሎ ሊቆዝም ይችላል። ከዚህ በኋላ የሚያቀርቡት ጽሁፍ ደግሞ ሌላው ቀርቶ በአብይ አህመድ ጭምር ትዝብት ላይ የሚጥላቸው ሳይሆን አይቀርም። በ2010 ዓ ም አሉ አብይ አህመድ ከኤርትራ ጋር እርቅ ሲያወርዱ ህውሃት አልተደሰተም ነበር። አብይን ከስልጣን ሊያወርድብን ነበር። የአብይና የኢሳይያስ ወዳጅነት ህውሃት እንደ እንደገና ስልጣን ለመያዝ የሚያደርገውን ጉዞ የሚያደናቅፍበት ሆነበት። በእርግጥ አብይ ህወሀት መልሶ ሥልጣን ይወስድብኛል ብለው ፈርተው ነበር። እናም ጠቅላይ ሚኒስትሩ ለመከላከል የሚያስችላቸውን አቅም ገነቡ። በጦርነቱ መጀመሪያ ላይም የሻቢያ እገዛ ተደረገልን። ያ የኤርትራ እገዛ በጣም አስፈላጊያችን ነበር። የፌዴራል መንግስት ህወሀት ወደ ስልጣን እንዳይመለስ፣ ሻቢያ ደግሞ ህወሀት ብቻ ሳይሆን መላ ትግራይ ህዝብ እንዲጠፋ ፍላጎቱ ነበር እያሉ የሚቀጥሉት ሌንጮ የ2013ቱ ጦርነት ላይ አለቃቸውና ሌሎች ሹሞች የኤርትራ ሰራዊት አልገባም አላገዝንም ሲሉ የነበረውን ነገር በሚያስተባብል አኳኋን ገና ከጅምሩ ያለነሱ እገዛ አንተርፍም ነበር በማለት የአገር ክህደት ወንጀላቸውን ያምናሉ። ቀጥለውም የኢሳያስ ሰራዊት በመጀመሪያው ዙሪያ ያደረገልን ድጋፍ መልካም ነበር። በሁለተኛውና ሶስተኛው ዙር ላይ ግን እየተለየን ሄደ በማለት በጋራ እየገደል ካብረህን አልዘለክም የሚል ቁጭት ያለውን ሀተታቸውን ያክላሉ። የኤርትራ ሰራዊት በትግራይ ሕዝብ ላይ የፈጸመው ጥቃትና ዝርፊያ ለሕዝቡ የነበረውን ጥላቻ የሚያሳይ ነው ብሎ ለመጽሐፍ ሐሳብ ያመነጨው የሌንጮ አእምሮ ታዲያ ይህንን መከላከል የመንግስት ወጉ አልነበረምን የሚልን ጥያቄ ለማሰላሰል አቅም ይኖረዋል ተብሎ አይጠበቅም። ኢትዮጵያ ቅኝ ገዢ ነች፣ ኦሮሚያ ሪፐብሊክ ነች እያለ ሁለት ጸጉር ላበቀለ ሰው በእርግጥም የአገር ሉዓላዊነትና የግዛት አንድነት እንዲሁም የህዝብ ክብር ይገባዋል ተብሎ አይታሰብም። እንደ ማንኛውም ዋሽቶ አደር የብልጽግና ሰው ስርና ጫፉ የማይታወቅ ለመንስኤና ውጤት እድል የማይሰጥ ጉዳይ ደግሞ ያነሳሉ። ህውሃትና ሻቢያ ጸብ ናቸው። ሻቢያ ህውሃትንና የትግራይን ህዝብ ሊያጠፋ ይፈልግ ነበር። እኛ ደቡብ አፍሪካ ሄደን የሰላም ስምምነትም ስንፈራረም ኢሳያስ ተናደደ፣ አንቋሸሸብንም ይሉና በፕሪቶሪያ ውል ተናደደው በህውሃት ውስጥ ያለ ኃይልም ነው ይላሉ። የደቡብ አፍሪካው ስምምነት የህወሀትን ሰዎች ከሻዕቢያና ብልጽግና ጥምርና ተናጠላዊ ጥቃት የታደገ መሆኑን ለማስረዳት ብዙ ቃላት ሲደረድሩ ቆይተው እንደገና ደግሞ አጥፊውና ጠፊው በሰላም ስምምነቱ ተናደዱ ብለው ይደመድማሉ። ደግነቱ እንዲህ ያለውን ውልክፍክፍ ንባብ የጻፉት እንግሊዘኛ አንብበው የሚረዱ የውጭ አገር ሰዎችን ታሳቢ አድርገው ነውና ኢቲቪ ላይ ቁጭ ብሎ አብይ ትራምፕ ላይ ሳቀበት እያሉ እንደቀጠፉት ሁሉ እንደወረደ የሚያምናቸው የለም። ይህ የሌንጮ ባቲ አጻጻፍ ነብር ፍየሎችን ሊያጠፋ በብዙ ሲታገል ገላጋይ ደረሰና አስቆማቸው። በዚህም ፍየልም ነብርም ተቆጡ እንደ ማለት ያለ ነው። በእውነቱ ይህንን አባባል እንኳን ፈረንጅን ለገሰ ቱሉንና ካሳውን ጎፌንም የሚያሳምን አይደለም። ሻቢያና ህወሀት የአማራና የኦሮሚያ ኃይሎችን ይዘው አብይን እንደ መንግስቱ ኃይለማርያም ሊያባርሩ ይፈልጋሉ እያሉ የሚቀጥሉት ሌንጮ ረባ አደረገው የሚል መልእክት አላሰፈሩም። ለዚህ ፋኖና የኦሮሞ ነጻነት ሰራዊት አሉላቸው ብለው ግን ስጋታቸውን ያስቀምጣሉ። ያለ ህወሀት ኤርትራ እኛ ላይ ውጊያ የመክፈት አቅም የላትም። ህወሀት ጦርነት ከከፈተብን ደግሞ በሻቢያ አገዛ ስለሚሆን ራሳችንን ለመከላከል ኤርትራን እንወጋለን፣ በመጨረሻም የአሰብ ወደብን እንይዛለን በማለትም ለሚፈጽሙት ወረራ የሚያቀርቡትን ድርሰት ከወዲሁ ማዘጋጀታቸውን ይጠቁማሉ። እናም መፍትሄው እንደ ጌታቸው አሰፋና ፈትለወርቅ ገብረ እግዚአብሔር ባሉ የህወሓት ሰዎች ላይ ማዕቀብ እንዲጣል ማድረግ ነው። ያ ካልሆነ የአፍሪካ ቀንድ እልም ወዳለቀው ሲገባል በማለት ጄቱንም በጄቱንም የተቆጣጠሩት የኦህዴድ ብልጽግና ሰዎች መላ አፍሪካ ቀንድ ወደ እልቂት የሚገባው በሁለት ሰዎች ምክንያት ብቻ እንደሆነ ለመናገር ድፍረትን አያጡም። እንዲህ አሉ። ከሰው ፊት የማይቀርቡ ምክንያቶችን እየዘረዘሩ የኢትዮጵያን ወጣት ሊማግዱ የተነሱት እነ ሌንጮ ባቲ ሆዳቸው ብቻ ሳይሆን ጉንጫቸውም እንደጠገበ ሕይወት ማጣትን ሳይሆን አካላቸውንም አንድ እንኳ ሳያጎድሉት ኦነግ፣ ጅጅሬማ ኦዴግ፣ ኦህዴድ እያሉ በልጽገውም አሉ። በሶማሊያ በረሃ፣ በወለጋ ጫካ፣ በኤርትራ ተራሮች ላይ ያስገደሉት የኦሮሞ ወጣት ግን ዛሬም ደሙ ይጣራል።

እነዚህ የሻቢያ ታጣቂዎች እንዲህ እየዘለሉና እየዘፈኑ የሚሳደቡት አማራን ነው። እስከ ቅርብ ጊዜ ድረስም በቴሌቪዥን የሚለቁት የሚኮሩበት ዘፈናቸው ነው። የትግል ዘመናቸውን ሁሉ የፈጁትም እንዲህ እያሉ የአማራን ሕዝብ በእንስሳ መስለው እየተሳደቡ ነው። ጉዳዩን በሚገባ ያጠኑት ቅርምት የኢትዮጵያ ዕጣ በዘመነ ግንባር የሚል መጽሐፍ የጻፉት አቶ ግዛቸው አበበ የአቶ ኢሳያስና የድርጅታቸው መታገያ መሳሪያ ገድሊ ማለት አምሃራ መቅታል ማለት እዩ ትግል ማለት አማራን መግደል ነው የሚል እንደሆነ ጽፈዋል። እና አቶ ኢሳያስ ለ30 ዓመታት በተጠጋው የትጥቅ ትግል ዘመናቸው ኤርትራን የአማራ ቅኝ ግዛት አድርገው ካስተዋወቁ በኋላ በምድረ ኤርትራ የሚዘምተውን የኢትዮጵያ ጦር የአማራ ሰራዊት እያሉ ይጠሩ እንደነበር የሚጠቅሱት እኒሁ ጸሐፊ በደልን ለመግለጽ አማራ ገደለው፣ አማራ አሰረው፣ አማራ ለስደት ዳረገው፣ አማራ ደፈራት፣ አማራ ገዛን ወዘተ በማለት የሚናገሩት ሻቢያዎች ድልን ለመግለጽ ደግሞ አማራ ገደልኩ፣ አማራ ማረክሁ፣ አማራ አባረርሁ፣ የአማራ አገዛዝን ተቃወምሁ ሲሉ መስማት በሳህል በረሃኞች ዘንድ የተለመደ እንደነበር ያስታውሳሉ። የትግራይን ህዝብ ደግሞ የአካባቢው ትግሪዎች እኛ ብቻንን የፖለቲካ ጥበት እናካሄድበታለን ብለው ሌንጮ ባቲ እንዳመኑት ከአብይ አህመድ ጋር ተባብረው ወንዶችን ገድለው፣ ሴቶችን ደፍረው፣ ንብረት ዘርፈው ለዚያ ህዝብ ያላቸውን ስር የሰደደ ጥላቻ አረጋግጠው አሳይተዋል። በሰሜን ኢትዮጵያ ህዝቦች ላይ በዘፈንና ፕሮፓጋንዳ የተቀመረ ብቻ ሳይሆን በመግደልና በማጎሳቆል የተተገበረ ጠላትነት ያለው ሻቢያ ሰሞኑን በሃዳስ ኤርትራ ላይ ባስነብበውና የጨቅላ ፖለቲካ ጨዋታ ሰለባዋ ኢትዮጵያ በሚል ርዕስ ባወጣው መግለጫው ላይ ብልጽግና የአማራንና የትግራይን ህዝብ እያስፈራራ ነው እያለ አዛኝ ቅቤ አንጓች ይሆናል ቅኝ ገዢ፣ የጋራ ታሪክ የሌለው ወዘተ ሲለው የነበረውን መላ የኢትዮጵያን ህዝብ ደግሞ የረዥም ዘመን ተሞክሮ ባለቤት እያለ ሊሸነግለው ይሞክራል። የሶስት ሺህ ዓመት አለኝ የምትል ተረት የምታወራ ከሁለተኛው የዓለም ጦርነት በኋላ የተፈጠረች ሲላት የነበረችውን ኢትዮጵያን ደግሞ ታላቅና ጥንቃቄ የምትሻ አገር እያለ ሊያባብል ይዳደዋል። የራሷ አሮባት እንዲል ተረቱም ኢትዮጵያ በዲፕሎማሲ፣ በደህንነት፣ በኢኮኖሚና በፖለቲካ የገባችበትን ቀውስ እያነሳ ሊተነትን ይፈልጋል። የአገሪቱን ወጣቶች ለስደትና መከራ የዳረገው ሻቢያ በግብር አምሳየው ብልጽግና ለአገሪቱ ወጣቶች የሥራ ዕድል ያልፈጠረ እያለ ይሳለቃል። መላ የኢትዮጵያ ልሂቃንንም ቀለም ቀመስ መሃይሞች ሲል ይዘልፋቸዋል። ብልጽግና እኛን ሊወጋ ሲነሳ የኢትዮጵያ ሕዝብ ብልጽግናን እየተዋጋ ነው፣ ይህንንም በለኮሰው እሳት እየተለበለበበት መሆኑን ያሳያል በማለት ሐሴት ያደርግበታል። የቀድሞ ወዳጁን ጭካኔና ጀብደኝነት አሳምሮ የሚያውቀው የኤርትራው ስብስብ ከልብ እንደፈራ የሚይዝ የሚጨብጠውም እንደቸገረው የሚያሳየው ሌላው አስገራሚ ጉዳይ አእምሮ የሚጠላቸውን የመለስ ዜናዊ ንግግር ያጣቀሰበት ቦታ ነው። አቶ መለስ ዜናዊ ግብፅ እንደ ሻቢ ያሉ ነጭ ለባሾችን ተጠቅማ በማሰማራት እንዲሁም ግዙፍ ሰራዊት በማስቀመጥ ኢትዮጵያን ማስፈራራት አንዱ ስልቷ መሆኑን ጠቅሰው መፍትሄው አለመፍራት ነው ብለው መናገራቸው አባይ ጉዳይ ላይ የልማት ስራ እንዳይሰራ ነጭ ለባሹ በዋናነት የኤርትራ መንግስት ያተራምሱ ነው አንዱ የግብፅ ስትራቴጂ ያው ትልቅ ወታደር አስቀምጦ ማስፈራራት ነው። ይህን በተመለከተ ልንከተል የሚገባው ፖሊሲ አለመፍራት ነው የሚሆነው ማለት ነው። የሻዕቢያን ግብር ለመግለጽ የተነገረውን ንግግራቸውን ያስታወሰው የአስመራው ስብስብ የሀዳስ ኤርትራ ጽሑፍ ቃል በቃል እንዲህ ይላል፤ የብልጽግናው ቡድን የስልጣን እድሜውን ለማራዘም የማስፈራራት የጉራና የልመና በአጠቃላይ መላቅጡ የጠፋው ፖሊሲ እየተከተለ ነው። በተጻራሪው ደግሞ የኢትዮጵያ ሕዝብ በአንድ ወቅት ነፍሰሄር ጠቅላይ ሚኒስትር መለስ ዜናዊ እንዳለው ያለመፍራት ፖሊሲ የተከተለ ይመስላል። በብልጽግና ፕሮፓጋንዳ ሳይታለልና ሳይወናበድ ስርዓቱን በሁሉም መልክ እየተጋፈጠው ነው። ይህ የሻቢያ አባባል ነው። ሻቢያ ሲጨንቀው ለሱ የተመዘዙ ቃላትን እያራገፈ መጠቀም ጀምሯል። ዘመኑን ሁሉ በኢትዮጵያ ውስጥ ጉዳይ ገብቶ ሲልከሰከስ ያረጀው ሻቢያ በሰሞነኛ ሐተታው በእያንዳንዱ የኢትዮጵያ አጀንዳ ላይ አስተያየቱን አስፍሯል። የብልጽግናው ቡድን በኢትዮጵያ ታሪክ ታይቶ በማይታወቅ መጠን የሀገር መታወክ መቅሰፍት፣ ሰፊ የህዝብ መፈናቀልና መሰደድን አስከትሏል ሲል ለኢትዮጵያ ህዝብ ያዘነ ይመስል በጋራ ሆነው በጀመሩት ጦርነት ያፈናቀሉት ህዝብ እንዳለ እንኳን አያምንም። ይልቁንም ረጅም በማይባል ጊዜ ውስጥ የብልጽግና ቡድን እንደ ፖለቲካዊ ኃይል ታሪኩ ያከትማል ይህንንም የሚያሳዩ ምልክቶች መኖራቸው ደማቅ እውነት ሆኗል በማለት ነቢይነትንም ሊሞካክረዋል። ብልጽግና አስመሳይነቱ የተጋለጠ ፖለቲካዊ ብቃትና ብስለት የሌለው በብልጽግና ወንጌላዊ እምነት ጨቅላ ህልሞች የሚመራ ከአገራዊ ዓላማ ከተማዎች ይልቅ የግል ፍላጎቱ ይበልጥ የሚገደው እያለ የቀድሞ ወዳጁን ብልጽግናን ይገልጸዋል። አንድም ቦታ ላይ አምልጦት እንኳን የኢትዮጵያን ህዝብ ከአብይ ጋር ሆኜ በለኮስኩትና እስካሁንም ባልቆ መሳት ውስጥ ስለማገድኩት ይቅርታ አይልም። የአማራንና የትግራይን ህዝብ የፕሮፓጋንዳና የጦርነት ሰለባ ስላደረግኩት ይቅር በለኝ አይለውም። በኢትዮጵያ ህዝብ ገላና ነፍስ በኢትዮጵያውያን የእርስ በርስ መተላለቅ ወረራ እንዲቀርለት የሚፈልገው ሻቢያ ከቀድሞ ወዳጁ ጋር ዲፕሎማሲያዊ ውይይት ስለማድረግና ፖለቲካዊ ችግራቸውን ስለመፍታት የሚለው ነገር የለም። ሌንጮ ባቲም ሆኑ ሀዳስ ኤርትራ ላይ የጻፉት የሻቢያ ሌንጮዎች አንዳች የሰላም ተስፋ፣ አንዳች የትብብር አጀንዳ አያመላክቱም። የማይሞቱበትን ጦርነት የሚቀሰቅሱ የሞት ነጋሪዎች ሆነው ቀጥለዋል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።